ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው። ማን ነው ባላቸውን እንዲከለክሉ ያልፈቀደው ማነው? መጽሐፍ ቅዱስ ጾም ነው አደለ? ግን ያው ኢንሲስት ካደረገ ከፈለገ መጽሐፍ ቅዱስን ያመጣኸው እንተነ አደለ፣ ስለዚህ ደረትህን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለኸው። ባይ ዘ ወይ። ሰላም ለእናንተ የሆነ ኔ ተወዳጆች፣ እንዴት አላችሁልኝ? እንግዲህ እነዚህ ለልጆች ዲቤት አድርገው ነበረ በፌሚኒዝም ላይ ይመስለኛል። እና የተወሰነውን አዩት። ካዩት አንጻር ከክርስትናው ሳይድ ሁለት የሪፍሌክሽን ቪዲዮዎችን ለመስራት አሰብኩኝ፣ አንድ በወንድማችን ሀሳብ ላይ፣ አንድ ደግሞ በእህታችን ሀሳብ ላይ። ዛሬ ከእህታችን እንጀምራለን። አሁን ባሰማዋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገር ያነሳል። ይህም ምን የሚል ነው? ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህን ነገር ደግሞ የያዝ ታደርግና እህታችን ምን ነገር ያስቀመጠችው፣ ኦኬ መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነዋ፣ የሚል ነገርን ታስቀምጣለች። በመጀመሪያ ደረጃ መጽሐፍ ቅዱስ ይህንን ነገር ይናገራል። የስ ይናገራል። መጽሐፍ ቅዱስን ቀጥታ ሄደን እናነበዋለን፣ አብረን እንመለከተዋለን። ወደዛ ከማለፋችን በፊት ግን እዚህ ጋር እህታችን የሰራችውን ትልቅ ስህተት ላሳያችሁ። በዛውም ደግሞ እንደነዚህ አይነት ሙቭመንቶች ውስጥ ምናምን እንደ ኢንቮልቭ የምታደርጉ ክርስቲያን ወንድም እህቶች ካላችሁ ጥንቃቄ እንድታደርጉ። በጣም ጥንቃቄ የሚፈልግ ነገር ነው። ሰው ሳያስበው በነዚህ አይነት ነገሮች ላይ ሳያስበው የእግዚአብሔር ቃል ጠላት ሆኖ ሊነሳ ራሱ ይችላል፣ ሳያውቀው። ስለዚያ ጥንቃቄ ስለሚፈልግ የምታደርጓቸው ነገሮች ሁሉ ከክርስትና አንጻር እየመዘናችሁ ብቻ እንድታደርጉ እንደው ለሱም ለግንዛቤ የሚያህል ትንሽ ነገር ልበላችሁ። አሁን እንግዲህ መጽሐፍ ቅዱሱ በግልጻዊ ይላል ሚስት ባሏን መከልከል የለባትም፣ ባልም ግን ሚስቱን ደግሞ መከልከል የለበትም የሚለውን ይናገራል። እንደ እህታችን አባባል ከሆነ በቃ እንደዚህ የሚል ቃል ካለ ደፋሪን የሚያበረታታ መጽሐፍ ነው ወይም ደግሞ ለደፋሪዎች ፍቃድን የሚሰጥ መጽሐፍ ነው እያልክ ነው በቃ ብላን ያስቀመጠችው እና ነው። አይደለም በፍጹም መጽሐፍ ቅዱስ ላይ አዎ በግልጽ አለ ቃሉ። አንቺ እንዳልሽ ቢሆን ኖሮ እውነታችን እንዳልሽ ቢሆን ኖሮ ትክክል መጽሐፍ ቅዱስ የምርም ደፋሪዎችን የሚያበረታታ ይባል ነበር። ግን አይደለም፣ ቃሉ ቢኖርም አንቺ የሰጠሽው ትርጉም ግን በጣም አደገኛ ነው። ይሄ ሎድድ ሌብሊንግ የሚባል ፋላሲ አለ፣ ወይም ሎድድ ደፊኒሽን። የሆነ ኖርማል ለሆነ ነገር በጣም ጽዩፍ የሆነ ኔጌቲቭ የሆነ ነገር አብጥተ ተለጠፈበትና ከዛ በኋላ ሰዎች ያንን ነገር ሲያዩት በዛ በመጥፎ መልኩ እንዲያዩት ታደርገዋለ። ይሄ ሎድድ የሆነ ሌብሊንግ ነው ዴፊኒሽን ነው እና ፋላሲ ነው። እንደነዚያ አይነት ሙቭመንቶች ፌሚኒዝምንም ሆነ ሌሎችንም በጣም አንዳንዴ አስቸጋሪ የሚያደርጋቸው ምንድ ነው፣ የሚነሱት ከአለም ስለሆነ የሚያሳዩን መንገድ የዓለሙን መንገድ ነው እንጂ የመንፈሳዊን የእግዚአብሔርን የክርስትናን መንገድ ሊያሳዩ አይችሉም። ስለዛ ለምሳሌ በባልና በሚስት መካከል ስላለው ነገር ለምሳሌ ሚስት ሙድ ውስጥ ባቶል በቃ ማለት የሴክስ ሙድ ውስጥ ባቶል በቃ የራሱ ጉዳይ ተዩ አይነት ነገር ነው። አይተዋል እና እንደዛ አደለም። ክርስትና ግን እንደዛ አደለም። አትከልኪውን ያለው ከምን አንጻር እንደሆነ የክርስትናው መንገድ ላሳያችሁ እና ልንከተል የሚገባው እንደዚህ አይነት የፌሚኒዝም አይነት ሀሳቤን ሳይሆን የክርስትናን ሀሳቤ ሊሆን ደግሞ ይገባዋል። እንዳትረሱ ፕሊስ፣ ምንም አይነት ሙቭመንት ውስጥ ያለ ሰው ምንም አይነት በህይወቱ የሚከሰቱ ነገሮችን ሁሉ ሲመዝን መመዘን ያለበት ከክርስትና አንጻር ነው እንጂ የሆነ ውስጣችሁ ላይ የሆነ ሙቭመንት የፌሚኒዝም ለምሳሌ ሊሆን ይችላል በጣም ከፍ እያለ ሄዶ ክርስትናው ግን ዝቅ እያለ መሄድ የለበትም። ያኔ ፌሚኒዝም ሃይማኖት ይሆናል ሳታስበው አይኖ እንደዛ አይደለም ብትልም ሳታስበው እንደዚ ይሆናል። ከዛ በኋላ ሃይማኖት የሌለህ ሰው የሆነ ልትቀርም ትችላለ። ስለዚ ጥንቃቄ ይፈልጋል ሁሉም ነገር። ለማንኛውም መጽሐፍ ቅዱሱ እንደዚህ ይላል። እሺ የክርስትናው ነገር እንየው፣ እንደዚህ በዚህ አይነት ጉዳይ ላይ ክርስትናው ምን እንደሚል። በመጀመሪያ ቆሮንቶስ መልእክቱ ቅዱስ ጳውሎስ ነው ምዕራፍ ሰባት ከቁጥር ሁለት ጀምሮ እንደዚህ ይላል ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ስለምንጠንቅ ስለ ዝሙት ጠንቅ ማለት ባል ለምሳ አንድ ወንድ የራሱ ካልሆነች ሚስት ጋር የሚተኛ ከሆነ እሱ ዝሙት ይባላል። አንዲት ሴትም የራሷ ባል ካልሆነ ወንድ ጋር የምተኛ ከሆነ ያ ዝሙት ነው። ዝሙት ደግሞ በእግዚአብሔር ፊት በጣም ተለቅ የሆነ ኃጢአት ነው። ስለዛ ስለዚህ ጠንቅ በዚህ ኃጢአት እንዳይወድቁ እያንዳንዱ ለራሱ ሚስት ትኑረው፣ እያንዳንዲቷም ደግሞ ለራሷ ባል ይኑራት። አለቀ አይቷል ከዝሙት ለመትረፍም ጭምር። ምክንያቱም ትፈተናለ በዝሙት እንደዚህ ነገር ውስጥ እንዳትወድቅ በቃ የራስን ሚስት ትይዛለህ። ስለዛ በቃ የራስ ናት ከእሷ ጋር የነገር ትፈጸማለ። ሚስትም ልክ ሴትም ልክ እንደዛ የራሷን ባል ታገባና ከእሱ ጋር እንደፈለገች ነገር ትፈጸማለች። የለና ቀጠል አድርጎ ባል ለሚስቱ የሚገባትን ያድርግላት እንደዚሁ ደግሞ ሚስትም ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም ተባለ። ለምሳሌ ትክክል ነው አይደለም? ትክክል ነው። ትክክል ሚስት በገዛ ስጋዋ ላይ ስልጣን የላትም። ስልጣን ሁሉ ለማን ነው? ለባሏ ነው እንጂ ይህንና እዚህ ላይ ግን አያቆምም። በባል ጉዳይ ላይም ሲናገር እንዲህ ብሎ ይናገራል። እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም። ባል በገዛ ስጋው ላይ ስልጣን የለውም። ስልጣን ለሚስቱ ነው እንጂ የተለያየ መጽሐፍ ቅዱስ ክፍሎች ላይ ሚስት ትገዛ ሚስት ትገዛ እያለ ሲናገር አይታችሁ ሊሆን ይችላል። እዚህ ክፍል ላይ ግን ሁለቱም ተመሳይ ነገር ነው የሚሰጣቸው። ምን አይነት ነገር ሚስትም? አዎ በገዛ ስጋ ላይ ስልጣን የላትም ስልጣን ሁሉ ለባሏ ነው። በባሏ የባል ስጋ ላይም ባል አይደለም ስልጣን ያለው ሚስት ናት። ስለዚህ እንደዚህ ሴክሹዋል ነገሮች ምናምን ላይ በቃለቀ የባል ስጋ የራሷ ሴትዮዋ ማለት ሚስትዮዋ የራሴ ነው ብላ ነው የምታስበው። ስለዚህ ሊከለክላት አይገባም በፍጹም። ሚስትም ደግሞ የሷ ስጋ የባሏ ነው ልትከለክለው አይገባም በፍጹም። ምናልባት ዊዝ ሬር ኤክሰፕሽን ካልሆነ በስተቀር ማለት ነው። የሆነ ለምሳሌ የህመም ጉዳይ ምናምን ካልመጣ በስተቀር በሁለቱም ሳይድ ሙድ ውስጥ አይደለው ምናም እየተባለ ዝም ብሎ እንደዚህ መገፋፋት አይቻልም። እሱን ነው ቀጣይ የሚናገረው ጳውሎስ፣ ምን ብሎ ለጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስተቀር እርስ በእርሳችሁ አትከላከሉ፣ ለምን ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ። ስለዚህ አሁን ምንድን ነው እያለን ያለው ቅዱስ ጳውሎስ፣ ባል ለምሳሌ ውጭ ሲሰራ ይውልና መጥቶ ማለት ነው አይኔ ደክሞኛል እያለ ሚተኛ ከሆነ ሚስት ያንን ነገር እየፈለገች ሴሱ ምናምን እየፈለገች ባል በቃ ደክሞኛል እያለ የሚያንቀላፋ ከሆነ ነው አይቻልም። ኤነርጂህን ሙሉ በሙሉ ውጭ ላይ አሟጠ ጨርሰ መምጣት አትችልም። ነው ስትመጣ የምጠብቅ ሚስት አለች፣ ወንደላጤ አይደለም። ስለዛ ግዴታ ሚስት ይህን ነገር ከፈለገች መከልከል አትችልም። ለእሷ የሚሆን ኤነርጂ ሊኖር ይገባል። ኦኬ ምንድነው? እሷ እየተፈተነች በዛ ነገር ጥላሃት ልተኛ አትችልም ባልም ደግሞ እንደዚህ ነገር ከፈለገ ሚስት ሙድ ውስጥ ባትሆነ፣ ራሱ በተቻላት አቅም ማለት ነው እየተፈተንክ ነው የራስ ጉዳይ ልትለው አይገባም። እንደ ሰፖርት መደራረግም ጭመርኩ ኮ በተቻላት አቅም ከፍቅር በመነጨ መልኩ ባሊ ላግዘው በሚል ሀሳብ ተነስቷል። ወደ እንደዚህ አይነት ነገር ውስጥ በደምብ ልትገባ ሲገባል እና ሊከላከሉ አይገባም ሲባል ልክ እንደዚህ ነው። ስለዚህ ሁልጊዜም ቢሆን የክርስትናውን መንገድ እንጂ የዓለምን መንገድ አንሂድ። በዓለም መንገድ ብንጓዝ ወደ እግዚአብሔር ሳይሆን ወደ ዓለም ነው የምንቀርበው። ዓለምን መውደድ ደግሞ ከእግዚአብሔር ጋር ጥል ነው እንዲል መጽሐፍ። ጥንቃቄ ይፈልጋል ነው ሳናስበው ደግሞ መጽሐፍ ቅዱስን እንዳመሳደብ። ቀጣይ ደግሞ ጌታ ቢፈቅድና ብንኖር ወንድማችን አንድ የተናገረው ነገርም ስላለ አክቹአሊ ብዙ የተናገሯቸው ነገሮች አሉ። ሁለቱም ግን መጽሐፍ ቅዱስን ያለ አግባብ የጠቀሰበት ነገር አለ ብዬ ስለማስብ እሱ ላይ ይመጣበታለሁ። ይቆያል።